ሰላም፣ ሰላም። እንዴት ናችሁ? ውድ የሀገሬ ልጆች በያላችሁበት ሰላማችሁ በዘት ይበልልኝ። ሰላም ናችሁ ወይ? ያው እየጠፋው መምጣት ጀምር ያለው እንግዲህ ሶሪ፣ ትናንትና ደብሩን ነበሩላችን ማደል። ያው ጨረቃዎቹ ጠፍተው ነበር ብሩክና ሃይሚ ያው ደክሟቸው ነው እንግዲህ፣ የሚሆነው ትላንት ነው የገቡት። ከቡታጅራ አደል፣ ከቡታጅራ ገብተው ያው ከመንገድ ስትገቡ ይደክም የለ ለዛ ነው ምንም ምክንያት አይኖራቸውም። ዛሬ ደግሞ ብሩክ እንግዲህ በፍራንክ ጀምሯል፣ ያ ቁጭቱን ለመወጣት እርስ በርሳቸው ልጆች ስለሆኑ እኮ ሁለቱም ላይኞች ናቸው። አንዱ ያደረገውን አንዱ መልሶ ደግሞ ያደርጋል። ብሩክ ያደረገውን ሃይሚ በምን በኩል ልበቀለው ትልና ታደርገዋለች። ሃይሚ ያደረገችውን ያደረገችው ደሞ ብሩክ ልጅነታቸውን ገና ያልጨረሱ ልጆች የሚዋደዱ ደስ የሚሉ ብርቅዬ ልጆች ናቸው። ያው ልጅነት ደጉ። ግን የልጅ አዋቂዎችም ናቸው። ከብዙ ነገር የተቆጠቡ ኑሯቸውን የሚኖሩ በሳዶች፣ ምን ማድረግ እንዳለባቸው የሚያውቁ ለብዙዎች ምሳሌ የሚሆኑ ልጆች ናቸው። በዚህ ደስ ይለኛል። ገና ምን አይታችሁ! ገና ሌላ አዳዲስ ፕራንክ አዳዲስ ነገሮች እናያለን። ሰሞኑን ሌላም አዲስ ነገር ልናይ እንችላለን። ደግሞ ደስ የሚልም ፕራንክም ያሳዩናል። እንግዲህ በተከታታይ ብዬ አስባለሁኝ ይመጣሉ ስናያቸው፣ ደስ ነው የሚለን። ዛሬ እንትና በጣም ያስቀኛል። ማነው ፍጹም ጓደኛቸው፣ ብዙ ጊዜ በማቃጠር ነው የሚረዳቸው። ከሃይሚን ጋር ሲሰራ፣ ከብሩክም ጋር ሲሰራ፣ ወይ እንዲሁ እኮ ሲያወራ። ግን ልጁ ያፍራል፣ አደል? ያፍራል። አይን አፋር ነገር ነው የሚመስለው። ግን የሆነ ፕራንክ ሲሰሩ ሲተባበራቸው፣ የሆነ ነገር አድርግ፣ እንደዚህ በል ተብሎ ሲነገረው፣ ፍጹም በጣም ነው የሚችልበት ሁነት። ጎበዝ ልጅ ነው። የዛን ጊዜ ድፍረቱን ያገኛልና ያባብሳል። እነሱ ሲሰሩ መሀል እየገባ ያጋግለዋል፣ ያባብሰዋል፣ እውነት ያስመስለዋል ነገሩን በጣም ጎበዝ ነው። ግን አንዳንዴ ደግሞ አይን አፋርነትን አይበታለሁ እና ዛሬ ፍጹምና ብሩክ እንግዲህ ሀይሚዬን አዝገዋታል። ደስ በሚል ጨዋታ መጥተው፣ ያው ትምህርታዊ የሆነ ጨዋታ ነው። መጀመሪያ ላይ ያው እንደተናገሩት ጫት፣ ሺሻ፣ የተለያዩ ሱሶች ለጥሩ እንዳልሆኑ የተናገሩት ትክክል ነው። አንደኛ ለሰውየውን ይጎዳል፣ ግለሰቡን ይገዳል፣ ጫትም ሆነ ማንኛውም ሱስ። ሁለተኛ ገንዘባቸውንም ነው የሚያሳጣቸው። ምክንያቱም ለዛ ያው አሁን እንኳን ምናለችን ሶስት መቶ ብር ነው የገዛኋት አለ ለዚህ ለፕራንኩ ብሎ እና እንግዲህ ብዙን ብዙ ነው የሚገዙት ከዚህ በላይ ገዝተው ሲቅሙ ምን ያህል ወጪ ደግሞ አንድ ሱስ ካለባችሁ ያው በየቀኑ ያንን ማድረግ አለባችሁ። አሁን የሲጋራ ሱስ ያለባቸው አብሮ የመሰራቸው እነዚህ እዚህ ሀገር ዜጋዎችን አያለውኝ፣ አብረን ስሰራ የሻይ ሰዓት እና የምሳ ሰዓት ሻይ ከጠጡ ኮፊ ነገር ከጠጡ በኋላ ሲጋራ ሳያጨሱ ተመልሰው ወደ ስራ አይገቡም። ምሳ ሰዓት ላይም እንደዛው በቃ ሱስ ነው ይሁን ረፍት ረፍት ሰዓት ላይ በቃ እሱ ስኔ ለነገሩ እግዚአብሔር ይመስገን ከዚህ ነገር ስለሌለሁበት ከሱስ አሱስ ነገር እንዲሁ ግን ይገርመኛል። በቃ ወጣቶች ዕድሜያቸው ትንሽ እዚህ ሀገር ውጭ ሀገር ልቅ ነው ልጅ መቆጣት የማይቻልበት ልጅ መቅጣት የማይቻልበት የፈለገውን ነገር ማድረግ የሚችልበት አገር ስለሆነ ልጆቹ ከልጅነታቸው ነው እንደዛ። እኛ ድሮ አስተማሪዎችም ይመቱናል እ ይገርፉናል ትምህርት ቤት የሚቀጣን የሚቆጣጠረንም ሰው ነበር እኛ በድሮ ስንማል። እዚህ ግን ችግር ነው። እግዚአብሔርን ካረዳ መጸለይ የጸለይን ልጆቻችንን እየመከርን ነው እንጂ እዚህ የምናየው ነገር ከባድ ነው። ናሱስ መጥፎ ነው። ሀገራችንም ውስጥ ስናይ በተለያየ ሱሶች የተጠመዱና ከዛ መውጣት ያቃታቸው ብዙ ሰዎች አሉ። ያንንም ለማስተማር ነው። ግን አዝናንተውናል። ሀይምዬን አስጨነቋታል በጣም ስ የምታደረጋቸው ግራ ገባት። እሷ ሴት ነች፣ ትንሽዬ ልጅ ነች። ሁለቱ አንደኛው ጋር ስትከለክል አንደኛው አንደኛው ለሁለት እየተባበሩ መከሯን አሳዩአት። በጣም አስጨነቋት። አሳዘነችኝ በመሀል ቤት ምክንያቱም ወደ የትኛው ትሁን ይሄኛውን ተው ስትለው ያኛው ያባብሳል፣ ያኛውን ተው ስትለው ይሄኛው ያባብስባታል። እና ያ ትምህርትም ለማስተማር እሷን ደሞ የሚያዝግበት መንገድ ፈልጎ ነው የመጣው እንጂ አድርግባችሁ። አንዴ ደግሞ ሱስ ውስጥ ከተገባው እውነት ለመውጣት በጣም ከባድ ነው። በጣም በጣም ነው የምላችሁ። እኔ አሁን አንዷ ሴትዮ እዚያ አብራኝ የምትሰራ በቃ ከአሁኑ ወዲያ ይሄን ካላቆምሽ በጣም ተጎጉቷት። እንግዲህ ከሰው ሰው ይለያያል እኮ ካላቆምሽ በቃ ህይወትሽ አስጊ ደረጃ ላይ ነው ያሉ። ምክንያቱም የሁላችንም አካላት ወይም ውስጣችን የሚቀበለው ነገር አንድ አደሉ እና ጉዳቱ ያመዝናል። ገንዘብም ይጨርሳል። በዚህ መንገድ ይህንን ለማስተማር ጠቅሰው ማሳየታቸው ጥሩ ነው። አዝናንተውናል። መምጣታቸው ደግሞ ደስ ብሎናል። ትናንት ጠፍተውብን ነበር። ያው ደክሟቸው ነው። ምንም አሉንም ግን በቅርብ አዳዲስ ነገሮችን እናያለን። ያው እንሰማለን እንደገና ደግሞ ፍራንክም ይኖራል መጠበቅ ነው ሀይሚዬም ተዘጋጅታ መጠበቅ ነው ፍራንክም ሊኖር ይችላል ምክንያቱም ብድራቸውን ካልተመላለሱ እነዚህ ልጆች አይተውም በዚህ አጋጣሚ ደግሞ አንድ ነገር ባየን ቁጥር ሁለቱም ኑሯቸውን የሚያውቁት እነሱ ናቸው አብረው የሚሰሩት እነሱ ናቸው ብዙ ግን ቲክቶክ ላይ በጣ በጣም አንዳንድ የምቀረውም ለዚህ ነው ይሰማኛል በቃ ለመስራት ራሱ በቃ ያቀተኛል። እና ብዙ ቲክቶክ ላይም የተለያየ ነገሮች ላይም ብዙም ደግሞ እሷን ደግፈው ወረተው የሚሉ ሰዎች አሉ። ስለሷና ስለሱ ሕይወት ውስጥ ገብታችሁ አንዳንድ ነገሮች የምትናገሩ ሰዎች አላችሁ። እነሱ አይሰሙም አዩ መልስ ወጥተው ስላልሰጡ አይሰሙም፣ አያዩም፣ አያውቁም ብላችሁ አታስቡ። እና ወንድ ወንድ ነው ሴት ልጅ ግን ቶሎ ነው የምትሰበረው። ነገሮች ይጎዳናል አይደል? ሴቶች ቶሎ ነው የምንሰበረው። ቶሎ ነው ቃላቶች የሚጎዱንና ቃላቶች ጥሩ፣ የፍቅር ቃላቶች ጥሩ፣ ንግግሮችም ቶሎ ደስ ይሉናል፣ ቶሎ ደስታ እናገኝበታለን። የሚሰብሩ ቃላቶች ደግሞ ይሰብሩናል። እና ብዙ በሁለቱ መሀል መግባት የሌለብንን ነገሮች እናገራለን አንዳንዴ። አያለኝ ኮሜንት ላይ ምንም እሱ አወዳት ምሷን ፍቅሩን አይገርጽላት ምሱም። በቃ ምንም ይሁን ለምን ዝም ብለን አናያቸው። ምንም ይሁን፣ በማናቀው ነገር ላይ አስተያየት ለምን እንሰጣለን? ፍቅሩን የሚገልጽበት ሰዓትም እሱ ነው የሚያውቀው። ምንም ሆኑ ምንም ሆኑ ደስተኛ ጨረቃ እያል እንደምናያቸው ለምን ዝም ብለን አናይም? ለምን ያ ነገር እኮ ይሰብራታል፣ ያ ነገር ይሰማታል። እሱን የምትፈልጉ ሴቶች እሱ መልስ ይሰጣችኋል። እስቲ እሱ ጋር ሂዱና ወንድ ከሆናችሁ እሱን ጠይቁት። በቃ እሷ ምን ታርጋችሁ እኔ እንደውም ሰብስክራይብ ዋም ምንም ከፍ ማይላት አንዳንዴ፣ እንደ አሁን ብሩክ 200 ሺህ ምናምን ሰላሳ ምናምን ሰብስክራይብ አለው። አሁን ወደ እሷ ጋር ሄዳችሁ ሰብስክራይብ ብታደርጉ ምን አለበት? እኔ አሁን ቤተሰቦችን ምቶችን ምናምን ነው ማስደረገው። በቃ ማቀውን እንደዛ ሼር በየቀኑ ማድረግ ባልችልም ምክንያቱም ብዙ ተከታይ ያላቸው ሰዎች ሁሉ ይሄው እንትን ሼር እያደረጉላት ነው በጣም በጣም ትሰራለች፣ ትለፋለች፣ የሁሉንም ቻይናል እያሳደገች ምናችሁ እነካችባችሁ፣ ግድ የለምሽ። እንደው እናንተ አፍቅረት ምን ብላችሁ ማስቡ ግን ይች ደስ ትደግስ ይች ደስ ምትልች ትደግስ ይብላችሁ ራሱ አድርጎ በማያገባችሁ፣ እየገባችሁ በማይመለከተን ነገር ፍቅር ግለጽ፣ እንትን ግለጽ፣ ሳዩት ቃል ተመሰላችሁ። ምንም እዛ ውስጥ መፈትፈት የለብንም እኛ ያለውን ነገር ማየት ነው እሱ እንደዚህ ብሎ ተናገረ እሷ እንደዚህ ብላ ተናገረች እነሱ ቁብራንክ እየተሰራሩ ነው ያሉት እኮ ከካሜራ ጀርባ እኮ እነሱ ይነጋገራሉ ሁሉንም ነገር ያውቃሉ ይተዋወቃሉ አብረው የምትሆነው ሁሉን እያወቀች እየተነጋገሩ እየተግባቡ እነሱ ከካሜራ ጀርባ ይተዋወቃሉ በቃ እና ልጅቷን የሚሰብር ቃላት አትናገሩ። በማገባን አንግባ በቃ። በጣም እንወዳቸዋለን። በጣም ነው በናፍቆት የምንጠብቃቸዋለን። እኛ በቃ ዝም ብለን እንከተላቸው፣ እንያቸው፣ እንወደዳቸው። እነሱን የሚገነባ አስተያየት ብቻ እንስጥ። መልስ ባይሰጡን እማያውቁ አይመስለን። የሚረብሽ ነገር አታድርጉ። አሁን ብዙ ያለሁኝ በቃ ብዙ የማዩ ሚዲያ ላይ አለ። በጣም የሚያሳዝነኝ ነገሮች ለምሳሌ አሁንና ብርሽም እየተበጠበጡ ነው። የሆነች ልጅ ወታ ይቻለሁኝ የኔ ጓደኛ ነበር ብላ መታለች። አሁንም ደግሞ እንደገና የነሀይሚን የብሩኬድሮ ድሮ የሴቶች እያመጣችሁ የምትለጣጥፉም አላችሁ። ይሄ ጥሩ አይደለም። ያች ልጅ መጣች። ሊያሳምናት የሚችለው አብርሃም ነው በቃ አይደል? አሁን እና ይህም ጋር ይሄ ነገር ልታመጡ የሆነ ፎቶ የምትለጣጥፉ አብራችሁ የምታደርጉ ሰዎች አላችሁ እና መልስ አለው አብርሃም ደግሞ ፎቶም ሲታይ አሁን የአብርሃም ለምሳሌ ነው፣ እነሱ ነው ያመጣት። የአብርሃም ፎቶ ሲታይ የድሮም ፎቶ ነው የሚያሳዩ ከልጅ ፎቶ ጋር። የድሮ ላይፍ ደግሞ አሁን እዚህ ጋር አይሰራም። በቃ አዲስ ሕይወት ጀምሯል። አሁን በዚህ በኩል ብናይ ብዙም ናቸው። በቃ በሴቶች ላይ መናገር የማይገባው ነገሮችን እያየሆ የሰዎች ህይወት ውስጥ ገብተን ባነፈተበት ከሆነ ምክርን መምከር አስፈላጊ ነገር ብንመኝላቸው፣ አለበዛም ደግሞ አርፈው ስራቸውን የስሩ እነሱ እየተመካከሩ እየመጡ ቢሆን። ስዛ ፕራንክ የሚያደርጉን የታወቃችሁ እናንተ በማናቀው ነገር ካልወደዳት ካልፈለጋት አብሯት እየሰራ አደል እንዴ? የእሱ ምርጫ ነው። ሁሉን ነገር ለእኔ ተውሉኝ ብሏል። የራሱ ምርጫ ነው። ስለዚህ በሰው ህይወት አንግባ ነው የምለው። ዛሬ ስለመጡ ደስ ብሎኛል። ስላዳመጣችሁኝም አመሰግናለው። እግዚአብሔር አምላክ ከሁላችን